ጋይስ አስባችኋል! ቤቱን ከተረከባችሁ በኋላ እስከ አስር ዓመት ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ። ዋጋው በካሬ 69,500 ብር ነው። ሎኬሽኑ በጣም ተመራጭና ፕራይም የሚባል ሎኬሽን ነው። ዛሬ የምነግራችሁ ስለ ሞን ሪል ስቴት ነው። እንግዲህ ሞን ሪል ስቴት አየር ጤና አደባባይ 8ሺ ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። ኮምፓውንዱ ውስጥ አምስት ብሎኮች ይገኛሉ። ለጊዜው ግን ለሽያጭ ያወጣን ሁለት ብሎኮች ብቻ ናቸው። እንግዲህ ሎኬሽኑ በጣም ፕራይም የሚባል ሎኬሽን ነው። አየር ጤና አደባባይ አስፋልት ዳር ነው የሚገኘው። ከአየር ጤና ወደ ቤትልና ወደ ለምባንክ መሄጃ መንገድ ላይ ከታክሲ ተርሚናሉ አንድ አርባ ሜትር ከፍ ብሎ ይገኛል። አካባቢው ላይ የግልና የመንግስት ትምህርት ቤቶች ይገኛሉ። እንዲሁም የሃይማኖት ተቋማት አካባቢው ላይ ይገኛሉ። ከሳይቱ ተነስታችሁ ወደ የትኛውን መሀል ከተማ ለመሄድ ትራንስፖርት በጣም በጣም ምቹ ነው። መኪና የሌለው ሰው ራሱ ከሳይቱ ወጣ ብሎ ቀጥታ ከታክሲ ተርሚናሉ ወደ የትኛውም ሰፈር ለመሄድ መኪና ቀጥታ ያገኛል። ሎኬሽኑ በጣም አሪፍ የሚባል ነው። እዚህ ሎኬሽን ላይ በካሬ ስልሳ ዘጠኝ ሺ አምስት መቶ ብር ማለት በጣም አፎርደብል የሆነ ከአፎርደብሊቲ በላይ ራሱ በጣም ሪካሽ ወይ ደግሞ ቺፕ የሚባል ፕራስ ነው። በዛ ላይ በካሬ ስልሳ ዘጠኝ ሺ አምስት መቶ ብር ሆኖ ቅድመ ክፍያ ወይ 8 ወይ 10 ፐርሰንት ብቻ ትከፍላላችሁ። ክፍያችሁ 50 ፐርሰንት እስኪሞላ በፕሮግረስ ትከፍላላችሁ። 50 ፐርሰንቱን ግን ቤቱን ከተረከባችሁ በኋላ እየኖራችሁበት ወይ ደግሞ አከራይታችሁ እስከ 10 ዓመት ከወለድ ነጻ በሆነ አከፋፈል መክፈል ትችላላችሁ። ከወለድ ነጻ መሆኑ ደግሞ በጣም አሪፍ እድል ነው። እንግዲህ ይሄ ዋጋ ከሌሎች ሪል ስቴቶች አንጻር ስታይ በካሬ 69500 በጣም ቺፕ ነው። በጣም አሪፍ ነው። አከፋፈሉም በአንዴ ስላልሆነ ቀስ በቀስ በፕሮግሬስ መክፈል ትችላላችሁ። በጣም አሪፍ የሚባል ዋጋ ነው። ስለዚህ ሎኬሽኑም ፕራሱም በጣም አሪፍ ነው ማለት ነው። ሌላኛው ደግሞ የምታገኙት አድቫንቴጅ አፓርታማው ኮምፓውንድ ግቢ ውስጥ ነው እንጂ ሲንግል አፓርታማ አይደለም። ኮምፓውንድ ግቢው ወደ 8 ሺህ ካሬ ስፋት ያለው ሲሆን ወደ አራት ሺህ ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል ማጫወቻዎች አሉ። ስለዚህ ለልጆች የሚሆን ለወጣቶች ለመዝናናት ምቹ የሆነ ግቢ ነው። ከግቢው ሳትወጡ ራሱ እዛው ግቢ ውስጥ ለመዝናናት ምቹ ነው። ከኛ ቤት ስትገዙ ቤት ብቻ ሳይሆን ግቢ ነው የምትገዙ። ግቢ ውስጥ አምስት ብሎኮች ይኖራሉ። ለጊዜው ግን ለሽያጭ ያወጣን ሁለት ብሎኮች ማለትም ብሎክ ሲ ና ብሎክ ኤ የሚባሉ ናቸው። ቪዲዮ ላይ እንደምታዩት ግንባታው ስምንተኛ ፎቅ ደርሷል። ከግራውንድ ጀምረው እስከ አራተኛ ፎቅ ሱቆች ናቸው። ከአምስተኛ ፎቅ እስከ አስራ ዘጠነኛ ፎቅ የመኖሪያ አፓርትሜንት ቤቶች ናቸው ማለት ነው። ሱቆች በካሬ ከ140,000 ብር ጀምሮ መኖሪያ ቤት ደግሞ በካሬ ከ69,500 ብር ጀምሮ እየሸጥ እንገኛለን። ከኛ ቤት ስትገዙ የውሃና የመብራት ችግር ትረሳላችሁ። ስታንድ ባይ ጀነሬተር ኦረዲ ተገጥመዋል። ማብራት ስጠፋ ስታንድ ባይ ጀኔሬተር አውቶማቲካሊ በራሱ እነሳል። እንዲሁም የከርሰ ምድር ውሃም ስላለን የውሃ ችግርን በፍጹም አይገጥማችሁም። እንዲሁም አንድ ቤት ለገዛ ለሁሉም ሰው አሳ እንዲሆነ ፓርኪንግ ይሰጣል። በተጨማሪም ኮማን ፓርኪንግ ግቢ ውስጥ ሰፊ የሆነ ፓርኪንግ ይኖራል። የካሬ አማራጮቻችን ባለሁለት መኝታ ዘጠና ሰባት ካሬ መቶ አራት ካሬ መቶ አስር ካሬ መቶ አስራ ሰባት ካሬ መቶ ሀያ ሶስት ካሬ መቶ ሰላሳ አንድ ካሬ ና መቶ አርባ ሶስት ካሬ አለን። ባለሶስት መኝታ ደግሞ መቶ አርባ ና መቶ ዘጠና አራት ካሬ ነው። ስለዚህ 8 ፐርሰንቱን ወይ 10 ፐርሰንቱን ማለትም ከ540 ሺህ ብር ጀምሮ ከፍላችሁ የቤት ባለቤት መሆን ትችላላችሁ። ለተጨማሪ መረጃ እንዲሁም ሳይታችንና ኦፊሳችን በአካል መታችሁ ለመጎብኘት ስክሪኑ ላይ በሚታዩ ስልክ ቁጥር ደውሉልን። መሆን ሪል ስቴቶች ነን።